በባለፈው ሳምንት አንቺ፣ እርኩስ ከኔ ምን አባዥ ነው የምትፈልገው? አንተ ራስ፣ ከትግስት ምንድን ነው የምትፈልገው? ወይ ተስማምቶ ይወለዳል፣ ካልሆነ ደግሞ ሳይፈቅድ ይወለዳል። ልጁን እየጠለው ልጄ እንዲያድግ አልፈልግም። ትቶሽን ቤት ትወልጅዋለሽ እንጂ በፍጹም አታስወርጂውም፣ እንቺ ቆሻሻ። ተኩሳ ተኩስ ምንድን ነው? ሞት እንኳን አትፈሪም እንዴ? ወደ ሞት መንገድ በሰላም መጣ። ይህኔ ፍቅር፣ እንዴት እንደምወድሽ ጎታ ነ ምናይ ደግሞ አነገር ልንገርሽ፣ ልጃችን ይወለዳል ነው የምልሽ። የምርህና? አዎ፣ ጹም አናስወርደው። ወይኔ! የሆነች ወለምታ ናገመች ይሄ ጉዳይ አይዞ። ይህን ደስታ ማ ፀሐይ መስማት አለባት። ፀሐይ እኮ የለች ሄዳለች። እኮ የት ሄደች? ምንድነው? ወንድም ጋር ምናምን ብላ ሄደች እኮ እዚህ ምንም አይነት ዘመድ የለኝም ብላል ነበር። እንጃ ብቻ ወንድም ጋ መሰለኝ። በናትሽ፣ በጣም ተቀራርበን ነበር፣ ወድጃት ነበር ትያት። በቃ አሁን እሷን እባክሽ

ፈራው ልትለኝ እንደ እኔ፣ ችግሩስ መግባት አልፈልግም። ችግራችንማ፣ ፀሐይ የሚትባለው ደደብ ነች። አው አውቃለሁ። እኔ እናንተን ለማጣላት የሄደችበት ርቀትና የፈጠረችውን ታሪክ ታውቋለህ። ታዲያችን ዝም ማለት አለብን። ግን እኮ... ምንም ግን የሚባል ነገር የለም በቃ ማድረግ ያለብንን ነገር ማድረግ አለብን። ለአንዴና ለመጨረሻ ጊዜ እቺ ፀሐይ የምትባል ሴትዮን በቃ ከዚህ ምድረ ገጽ ማጥፋት አለብን። እሺ አሁን

ይህንን ነበር የፈራሁት እእ አላውቅም እኔ ሳልወጋት አልቀርም ጩቤውስ ስትመጣ አይለቀኩት ማናት ግን እች ሰራተኛ ሆና እንደዚህ ወታደር የሆነችብን ምንድን ነው እየተፈጠረ ያለው የሆነ ተልእኮማ አላት። ቆይ እኛ እንደሆንን ግን አላወቀችም አይደል? ልትለየን አትችልም። በደንብ ነ የተሸፋፈን። ካወቀች ግን አለቀልን። በቃ እሺ። አሁን እስከ አስፋልት ሸኘኝ። በቃ እሺ። አሁን ሆኖ ማልሰዎችን ምንሰበቅ ናይን ጣጣው ሰጥተገብሩ እንደ ያላየሁትም ምን ነው? በሰላም ነው። ከሀያ ጊዜ በላይ ሆንም የደወልኩለት። ቆይ ምን ተፈጥሮ ጨንቆኝ ነው? የሆነ ነገር ይሆን ክብ ይመስሎኝ። ምን ሰምተሽ ነው የጨነቀሽ? ሰፈር ውስጥ የሆነ ወንጀል ተሰርቷል ብለው ፖሊሶች ምርመራ እያደረጉ ነበር። የምን ወንጀል? እኔ እንጃ፣ ዝርፊያ ነው ያሉት። የተጎዳ ሰው አለ? ሳይኖር አይቀርም ቆይ፣ አንተ ስትመጣ ምንም ነገር አላየህም? አላየሁትም። እኔ በላይ በኩል ነው የመጣሁት። ተመስገን፣ እንኳን በላይ መጣ። በታች በኩል ነው አሉ ዝርፊያው። ታያቸው እነሱ። ይልቅ እራት እንብላ፣ እኔ እርቦኝ። እሺ አባቴ፣ ታጠብ፣ አመጣላለሁ። ፀሐይ አለች አይደል እንዴ? አንቺ ምን አስነሳሽ? እኔ እንጃ፣ ደውላ የሆነ ነገር ስለገጠመኝ አልመጣም አለች አደል የሆነ ነገር ውስጤን እየተሰማኝ ነው። ምን ፀሐይ ስንት ሰዓት ላይ ነው የወጣችው? አመሻሽ ላይ ነው የወጣችው። ለምን? የምትገዛው እቃ ስለነበረ ነው የሄደችው። ከዛ ደውላ አልመጣም አለችሽ? አዎ። እና ይሄ ምንም አያስጠረጥርም እያልሽ ነው። ምን ልትለኝ እየሞከርክ ነው? ወንጀለኛዋ እሷ ቱኒስ ምንድን ነው የምትለው? አባቴ እኔ ልጅቷ እንደምትከብደኝ ደጋግሜ ነገር ይሻለ። አንቺ አላመንሽኝም፣ እንጂ እሷ ምስኪና ወንጀል አትሰራም። ይኸውልሽ አንገት ደፊ አገር አጥፊ ይባል የለም? አይ አይሆንም። እሺ ባይሆን ለምን አልመጣም ማለች? ድምጿ ልክ አልነበረም። ይሁን እያለቀሰች ነው የሚመስለው። ምናልባት እኮ ዘመድ ሞቶባት ሊሆን ይችላል። ይሄ አንቺ ሁሌ ጊዜ ነገሮችን በጣም በጥሩ ስለምታስቢ ነው እንጂ ልጅቷ በጣም በጣም ከባድ ነች እኮ እያልኩሽ ነው። እስኪ እንግዲህ ነገ ስትመጣ ትነግረናለች። ከመጣች ነዋ። እንዴት መቼም ቁስል ባንዴ አይሽር። ቁስል የምን ቁስል? ማለቴ ለቅሶ መቼም በአንድ ጊዜ አያልቅም ብዬሽ እኮ ነው። እሱን ንጋት የሚፈተው ሆነ። እውነት ነው፣ እውነት ነው። ንጋት ነው የሚፈተው። ቆይ ምን ተገኝቶ ነው እንደዚህ ጥርስ በጥርስ የሆንከው? ወንድሜ ተገላግለናታል ነው እምልህ። አረባክ በእውነት እንዲህ በቀላሉ እንዴት ማታ እያቃሰተች ነበር። ትግስትን ያወራቻት። አሁን ደግሞ ስልኳ ዝግ ነው። እና ታዲያ ወይ ሞታለች ወይ ፖሊሶች ይዘዋታል። እኮሉም እኔ እንጃ። እኔ ግን እየመሰለኝ አይደለም። አንተ ደግሞ እድሜ ሙሉ ፈርተህ ትችላለህ። ሞታ እስካላረጋገጥኩ ድረስ አላርፍም። አሁን ወንድሜ መጠጣት ነው የምፈልገው። ነው እንዴ? ገና በጠዋቱ ሳይነጋ? አረ፣ ምን ችግር አለው? በቃ መገላገላችንን ምክንያት በማድረግ በደንብ ነው የምንቀመቀምለት። ነው ይሻላል። አዎ፣ አስተናጋጅ ና ና። ለምትደነገር ሺ እየመጣሁ ብለሽ የሆነች ዘመዴ እኮ ስልክ ደውላልኝ አስቸኳይ ነው ስትለኝ፣ እሷ ጋር ይጄ ነው። እንደዛም ከሆነ ጥሩ ነው። ማታ እኮ ሁኔታ ሰፈር ወንጀል ተሰርቷል ምናምን ሲሉኝ አስደንግጦኝ ነው አንድ ነገር የሆንሽ መስሎኝ። አረኔ ደና ነኝ ደና ነኝ። እሺ ቆይ ስልክሽ ሴት ሄዶ ነው? ስልኬ አለ ቻርጅ ዘግቶብኝ ነው። እሺ ደና ኮንሽ። እሺ በቃ

ዳንኤል፣ አለቅ ትግስትን ብዬ ማዘኔ ስህተት እንደሆነ እንዲገባኝ ስላደረከኝ አመሰግናለሁ። ከዚህ በኋላ ለአንተ ምንም አይነት እርራዬ አይሰማኝም። እኔ ልትገለኝ በመሞከር ደግሞ እድሜ ልክህን እንድትሰቃይ ነው ማድረግ። ሰላም ነው። እንዴት ነው? ሰላም ለዚህ ቤት። በስመ አብ ደሬ፣ ቆየኩ። ከመጣ በለው። ግባ፣ እስኪ። እሺ ወይ፣ ደሬ፣ ቁጭ አድርገው። የምር ግን ደሬ፣ በጣም ያስከፋይ፣ አውቃለሁ። ይቅርበኝ እንዴ። እንዴት ምርቃትክን እንኳን መንገር ያቅትሃል? ቤትም የሰሙት ጨርሼ ከተመለስኩ በኋላ እኮ ነው። ቆይ ለምን? እኔ ድግስም ወከባም አልወድም። ቤት ደግሞ ታውቂያቸዋለሽ፣ በየሰበቡ መደግስ ነው የሚወዱት። እኔ ደግሞ ያንን አልፈለግኩም። እሺ ይሁን፣ ብትነግረኝ ግን ደስ ይለኝ ነበር። ወንድም የስ የለም? እንዴ የለም፣ ስራ ነው። እሺ፣ ቆይ ልደውለት፣ እንደውም አይ፣ ተይው፣ ተይው እንደውም ሲመጣ ሰርፕራይዝ ላድርገው። እስኪ አይ፣ ደሬ ስለመጣ ግን በጣም ደስ ብሎኛል። ያው እዚህ የመጣሁት ስራ ለመፈለግ ነው። የምር የእውነት ወይ ደስ ይላል። በጣም ትንሽ ሙቆኛ ንት ሻወር በውስጥ ደስ ይለኛል። እሺ ውሰድ። በዚህ ከታጠፍ ታጠፍሽ አድርግልኝ እኔ እኮ ሌባ መስሎኝ ነው። ሌባ ቢሆን ሳሎን እና መኝታ ቤቱን ትቶ ነው ሻወር ቤት የሚገባው? አይ በቃ እኔ እኮ መስሎኝ ነው። አሁን ደህና ነኝ፣ ብዙ አትጨነቁም፣ ደህና ነኝ። ደህና ነህ አ ግን፣ ተመስገን። ኧረ በስመ አብ። አሁን ከቦግሽ መሄድ ይችላሉ። ሄደ። ኧረ ታጠብ። ሄድን ወይ ፈጣሪ፣ እንደው ገና ከመምጣቱ ደግሞ አሁን እንደዚህ ያለ ጉዳይ። እህትዬ ይቅርታ፣ እኔ እኮ አላወኩም የእውነት

ይቻ ብላ አሳምነኝ። ወይኔ ተጫወተችብኝ። እኔም እውነት መስሎኝ ልጁ ይወለድ ማለት ነው እንጂ። ወይኔ በዚህ ሰዓት በፍጹም ልጁ አይወለድም። አሁንማ አውቄዋለሁ። እሰራላታለሁ። ይቅርታ ነበር። ይቅርታ ደንግጬ ነው። ደንስትሩ በጣም ከባድ ምኑ መራቂ ጠቀመኝ እንጂ ሰክተችልኝ ነበረ። ይቅርታ። የምትፈሪው ነገር አለ እንዴ? አልገባኝም። ባገኘችው ነገር ሁሉ ትደነግጫለች። ምንድን ነው? አይ ደህና ነኝ። አላደል። የሆነ ሀሳብ ውስጡ ነው። ለዛ ነው። እሺ ወይ ግን አንተ እዚህ ምን ፈልገህ ነው የመጣኸው? አይ እኔማ ምግብ ፈልጌ ነው ካለ። እየሰራው ነው ትንሽ ጠብቅ። እሺ። ሌላ የምትፈልገው ማለት የምታዘኝ ነገር አለ? እያዘዝኩሽ እኮ አይደለም እየጠየቅኩሽ ነው። እሺ ቶሎ አቀርባለሁ። አመሰግናለሁ። ምንም አይደል በነገራችን ላይ ደረጃ እባላለሁ። ፀሐይ እባላለሁ። ስላወቅሁሽ ደስ ብሎኛል። እሺ በዚህ የዳኒ ወንድም ነኝ። ምን ምነው ነው ደነገጥሽ? ኧረ አልደነገጥኩም፣ ደነገጥኩ ምን ያስደነግጠኛል። ፊትሽ ግን አይመስልም። በቃ አንተ ሂድ፣ እኔ እዛው አመጣልሃለሁ። እሺ እኔን የሆነ ነገር ለማድረግ ሰዎች እየሰበሰበ ነው እንዴ? ግድ የለም፣ ሳይቀድመኝ እኔ ራሴ ቀድመዋለሁ። እንደዚያ የጠራኝ ይጠራኝ። አረና ቤት መሄድ አለብን። ቤት መሄድ ለምን? ይኸውልህ ቲጂ እየደወለች ነው። እንዴ ታዲያ አንተ ሄዳ እኔ ለምን ጠራኸኝ? የሆነ የተፈጠረ ነገር አለ። ውስጤ ደስ እያለኝ አይደለም ያለ። እንዴ ቆይ ምን ሆናል? ሚስትህ እኮ ነች የጠራችህ። አንተ ደግሞ አስብ እንጂ። ምንድን ነው የማስበው? ወተትን ካላሳዩ አይገባህም አይደል? ስለምን ወተት? የምን ወተት ነው የምታወራው? ወይኔ አንተ ምንም ነው የማይገባ በቃ ማንም ነው እንደፈለገ የሚነዳ እንዴ ማትበለኝ? እኔ እኮ ደደባ አይደለሁም። ታዲያ እንዴት ነው የማይገባ? እንዴ ሚስቴ አርጋ ማታቀውን ናቶሎ ብላ ደወለች ነው የምልህ። ጉንፋን ይዟት ሊሆን ይችላላ። ያቺ እርኩስ አዛት ከሆነስ ማናት? እሷ ወይኔ ዳንኤል ዛሬ ማበሌ ነው ነው ምልህ። ቆይ ዳኒ ለምን ቀጥታ ትነግረኝ? ማናት እምታዛል? ናቲ እቺ ፀሐይ የምትባል ሰይጣን ነቻ። ፀሐይ ታዲያ? እንዴ ሞታለች አላልክም እንዴ? አረ ምን ትሞታለች? እቺ ሞትን ቢነች እንጂ ወቅታት የለ እንዴ። እሱ መቼ እርግጠኛ ኔ? ምናልባት እኮ ነው ያልኩህ። እና ምን ልናደርግ ነው? ቤት እንሄዳለን። ከዛስ የተፈጠሩን ነገር እናጣራለን። አንተ ሂድ። እኔ አልሄድም። ለምን አልሄድማ ራሴ ሄደህ ጨርስ። እየሸሸ ነው አይደል? ፈሪ ድሮ ማውቅሀለሁ አንተ በቁ ቃ አይደለውም ካሉን ሂዳ አልሄድም። ስለፈራህ ነው። ስለፈራሁ አይደለም ራሴን ለመጠበቅ ስ አይደል? ስማ፣ አንድ ነገር ልንገር። እኔም ብቻ አይደለም የምትፈልገው አንተንም እንደምትፈልገው ወቅ